እኔ ባህሪ እናዘኝ ያላችሁኝ እና ይላል። ይሄ ነው ሌላው ነገር፣ እስልምና ከተቀበለ በኋላ እንደ ሰው ሻወር ሊወሰድ ይገባል፣ ለሶላት ዝግጁ ይሆን ዘንድ ለሰው ልብስን በመልበስ ስለ ሶላት አስተጋገድ በመማር ሶላት መስገድን ይጀምራል ማለት ነው። ሶላት ሁለተኛው ትእዛዝ ነው። አሁን የመጀመሪያው ትእዛዝ የአምላክን አንድነትና ብቸኝነት ማመንና መመስከር ነው። እሱም ደግሞ ተናግረሃል። ከዚያ መቀጠል የሶላትን ትእዛዝ ጠበቅ ሶላትን፣ ለዚህ ለመንከና ለመሰክ ለአንዱ አምላክ ብቻ መስገድ ነው።

ስምህ ማን ነበር? ምን አልከኝ? ስምህ ማን ነበር? ስሙ ሳሙኤል ነው። ሳሙኤል ደስ የሚል ስም አለ። መቀየር ካልፈልግ ችግር የለበትም። መቀየር እፈልጋለህን ንተ ባይቀየርም ችግር የለውም። ባይ መቀየር እፈልጋለሁ ይል ሙሐመድ ልትባል ደስ ይላል። ነብያችን ለ ለም ስብ ነው። ሙሐመድ ማለት እስክኑ ማለት ነው። ተስማምተዋል? አሁንም እቀይራለሁ። ጓደኞች ታገኛለህ? ሙስሊም ጓደኞች አሉ? ሙስሊም ጓደኞች አሉ ሙስሊም ጎዳኞች የለም። ብዙ ጊዜ በቲክቶክ በቲክቶክ ከቲክቶክ ትተታተላለህ እዛ እኔ የሚኖረው ከእዛ ዘፈን ቶሎ አድርገህ አለሁኝ። ያው በውስጥ አናግረኝ፣ ስልክ ቁጥር ያላክልኝ፣ ትምህርት የምትማርበት ግሩፕ አስገባለሁ። እሺ፣ እሺ፣ አመሰግናለሁ። ጾም ነው ያለነበት እንደምታውቅ፣ ከነገ ጀምረህ ጾም እሺ። ሰላም ነው።

ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ መሐመድን የእርሱ የአላህ መልክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ስለሙሻ እ እንደሰው እስልምና ሲቀበል ሻወር እንደወስድ ታዘል ሻወር ተወስቻለሽ ሲመችሽ ጊዜ ከዚያም ስለ ሶላት አሰጋገድ በመማር ሶላትን መስከር ትጀምሪያለሽ ማለት ነው። ችግር የለውም። ግሩፕ እንዲያስገቡሽ ስልክሽን ሰጣቸዋለ ለልጆች። ስምሽ ማን ነበር? የማርያም እሺ። ከዚህ በኋላ ደስ የሚል ስም እስኪ የሙስሊም ስም ታውቂያለሽ? ማርያም በጣም የምንወዳት ሴት ነች። መርየም ብትባይ ይቻላል፣ ችግር የለውም። ደስ ያለሽ ሌላ ስሙ ከሆነ መቀየር ትችያለሽ። በመርየም ትጠሪያለሽ ማለት ነው። የማርያም ብሎ ማን ነው? የማርያም ብሎ ማን ነው ስምሽ? የማርያም ብሎ ማነው ስምሽ? አባቴ ወልከራ ማነው? አባቴ ወንደሰ በቃ ከዚህ በኋላ እሱ መርየም ሆነሻል አባትሽን ችግር የለውም ባይቀየርም ግሩፕ እንድትገቢ አድርግሻለሁ፣ ይሻላል። ትምህርት ትጀምሪያለሽ። እሺ፣ ከነገ ጀምረሽ ደግሞ ነገ ከሰላምሽበት ጊዜ በኋላ መጾም አለብሽ። እንክሪ በርቺ፣ በቃ እሺ የሚል ቁርአን ላይ የለም። የዩሱፍን ታሪክ ማወቅ ከፈለግ የዩሱፍን ታሪክ ማወቅ ከፈለግ የዩሱፍ የዩሱፍ ምን አለ በቁርአን ላይ እዚያንን አንብብሽ። ይሄ ፊልሙ በፍጹም ኢስላምን አይወክልም። ወከለ ሰዎችም ብለው ራሳቸውን ቢዝነስ እንትን ለማለት ኪሳቸው ነው የሰሩት እንጂ በቁርአኑ ላይ እንደዛ አደረገ። ይሄ እና ደግሞ እዚህ የምትመለከቱኝ ሁላችሁም በቅርብን የሰለምኩት ብያቸዋለሁ። ስራ የለኝም፣ በቃ የሆነ የምታገዙኝ ነገር አግዙ። ጓደኞቼ የተለያዩ ወደ ሲህር ነገር ለመምራት ይሞክራሉ። እኔ ደግሞ የሚያስተምሩኝም እንድሰልም የሚያረጉ ያንን ነገር እንዳላረጉ አላህም በቁርአን የተከለከለ ነገሮች ናቸው፣ ወደ ሲህር ነገሮች መግባት። ጓደኞቼ በዛ መንገድ ለመለወጥ እየሞከሩ ነው። እኔ ደግሞ በዛ መንገድ መለወጥ አልፈልግም። የት ነው ያለኸው? ወንድማችን አዲስ አበባ ነው ያለሁት። አስራ አራት አመት እኔ ብቻዬን ከእነሱ ጋር ነው አስራ አራት አመት ነው የኖርኩት አብሬያቸው ከቤተሰቦቼ ጋር ከአስራ አራት አመት አንድ አመት ይኸው፣ ሊሞ ላይ ነው አሁን። በዚህ አመት ስራ የሚፈልግበት አዲስ አበባ ላይ ይኖራል። የምታውቀው ወንዶች ካላቸው እስኪ አንድ ቁጥር ጻፍልኝና ስራ ማገኘት የሚችል ካለ አንድ ቁጥር ጻፍልኝና ያናግረው። ቤተሰቦችም የነነት ዘለይ በቃ ያው ኮሜንት ላይ እስላም ሰላም የሚል ልጅ በቃ ሌሎቻቸው አትሳፉ፣ እሱን ፎሎ አድርገውና ስራ ያገኝልሃል ኢንሻአላህ። በውስጥ አውራ እስላም አይሽ። እሺ፣ ሰላም እንዴት ነህ? ኬል አለን አለን፣ እንደ ነው አለን ሰላሙ ሰላም ነው። ሰላም እኔ የምጠይቀው ነገር እሺ፣ አንድ ክርስቲያን ወደ ሙስሊም ሲቀየር እንዳለ ፀሐይቱ ይራገፍለታል ምናምን እያልክ ነበር። አዎ፣ እኔ አሁን ሙስሊም ነኝ ማለት ግን ሰላት ጋር ምናምን አይመራኝም፣ ለምን እንደሆነ እንጃ። እሱ አንተ ነህ። አልፈልግም ያልከው አምላክ አላህ ሱብሃነ ወተዓላ ስገድ ብሎ መክረሃል፣ በነብያት በኩል አዞሃል። እነዚህ ነብያት እኔ ያለሁት አሁን እንዳለ ክርስቲያን ናቸው። ሰፈር ላይ በቤተሰብም ክርስቲያን፣ ዝም ብሎ እኔ ሙስሊም ነኝ ከነማዘር ከነፋዘር ምናምን። አሁን እኔ ውስጥ መስመር አስገባኝና ቁርአን ምናምን ልቀራ አፈልጋለሁ

ሰላሙ አሌይኩም ሁሱ ላላ አለ አሎ አልሐምዱሊላህ። አንድ የክርስቲያን ጓደኛ ነበረኝ እና እስልምናን መቀበል ይፈልጋል ግን ስለ እስልምና ማለት ክርስትና ትክክለኛ ሃይማኖት እንዳልሆነና እስልምና ትክክለኛ ሃይማኖት እንደሆነ እንድታስረዳው ፈልጌ ነበር። አጠገብህ አለ እና እጎኒን ያለ ብታስረዳው። እየሰማህ ነው አጠገቤ። እንግዲህ በመጀመሪያ ላይ እናገኝበት ነገር ምንድነው? አምላክ ነው ሃይማኖት እንዲደነግግ የሚገባው። ይሄን ልንስማማ ይገባል። ከአምላክ ዘንድ ነው ሃይማኖታዊ መልእክት ሊመጣ የሚገባው እንጂ ሰዎች ከምድር ላይ ሊያነሱት አይገባም። ሰዎች የመሰረቱት ከሆነ ይህ ሃይማኖት አይደለም አይደለም። ስለዚህ አሁን ፍትሐ ይሆነን እንደ እስልምናም እንደ ክርስትና ሃይማኖትን አምላክ ዘንድ ክርስትና ወይስ ስላም አምላክ የደነገገው የሚለውን እንመልከት አይደለም? ወደ ቁርአን ስንመጣ ጊዜ እስልምና የደነገገው አምላክ እንደሆነ ቃል በቃል ራሱ ይነግርናል።

ከዚህ በፊት ኖህን አብርሃምን ሙሴንና መሲሁን አዘዥባቸው የነበረውን ሃይማኖት እያለ ይናገራል። ለቀደምት ነቢያት ሁሉ አዞባቸው የነበረ ሃይማኖት እንደሆነ ቃል በቃል እነዚህ ነቢያቶች እንደሰበኩት ይህን እስልምናን ሃይማኖት ደግሞ ቃል በቃል እናገኛለን። ገብታችኋል። ያዕቆብ ለምሳሌ ለልጆቹ ምን ይላቸዋል? ያዕቆብ ያ በንየ ኢነላሃ አስተፋ ለኩም ዲን ፈላ ተሙቱና ላ አንቱ ሙስሊሙን ይላቸዋል። ልጆቼ ሆይ እና አምላካችሁ አንድ ሃይማኖትን የመረጠላቸው እርሱም እስላምን ነው። አደራ ልጆቼ ሙስሊሞች ናችሁ እንጂ አትሞቱ ይላችኋል። ነብያቱ ምናለው ምናለ ወእምርት ወን አኩነ ሚነል ሙስሊሚን እኔ ከሙስሊሞች እንደሆን ታዘዝኩኝ ይላል አብርሃም።

ይህ ነው እና ስለዚህ እነዚህ አምላክ ራሱ የደነገገው እና ነቢያቶች የሰበኩት የነቢያት ተከታዮች የኖሩበት መለኮታዊ ሃይማኖት እንደሆነ ይነግረናል። ወደ ክርስትና ስንሄድ መጽሐፍ ቅዱስ ላይ እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኖ ብሎ ያዘዘበት ቦታ የለም ከኦሪ ዘፍጥረት እስከ ራእይ ድረስ አምላክ ያልደነገገው። ነቢያቶችስ ክርስቲያን ሆኖ ብለው ህዝቦቻቸውን አዘዋል ወይ? በፍጹም አላዘዙ። አንድም ነቢይ መጽሐፍ ቅዱስ ላይ ህዝቦቹን ክርስቲያን ሆኖ ብሎ የተናገረበት ቦታ የለም።

ይህ ነው እና አምላክ ካልደነገገው ነብያቶች ካልሰበኩት የነብያት ተከታዮች ካልኖሩበት፣ ያንን እንዴት ነው የአምላክ ሃይማኖትን ሊባል የሚችለው ወይም ነገ ሊያድን የሚችለው እንዴት ነው? ነገ በዚህ መንገድ ተከትላ እንዴት ነው እድናለሁ የምትለው? አምላክ ራሱ የደነገገው ሲሆን ጊዜ ነው። አምላክ ራሱ ነው ለነብያት ህግና ስርዓትን የሚሰጠው፣ መለኮታዊ ሃይማኖትን የሚሰጠው እሱ ነው። ቦታቸው አላደለ። አምላክ ራሱ ቃል በቃል

እና ይሄን ይመስላል። በደንብ አዳምጠው አይደል እንመለስ። በዚህ አጋጣሚ አላህ ይጨምርልህ። በጣም ነው የማደንቅህ የምከታተለው፣ የምወደህ። አሚን፣ አሚን። እሺ፣ አሜን። ቀጥ ሰላም፣ እንዴት ነሽ? ሰላም፣ ሰላም፣ ሰላም። እንዴት ነህ? አለን። አልሐምዱሊላህ። ጥያቄ አለኝ እና የሆነ ጥያቄ የፈጠረብኝ ነገር ሰላለ ነው እና መጠየቅ ይቻላል? እሺ። እና ጥያቄ የሆነብኝ ነገር በእስልምና እምነት ላይ ግን ስጠይቅ በጣም ይቅርታ ያው ማወቅ ስላለብኝ ብቻ ነው እና በአንድ ሰው ከሞተ ወይ ወደ ማለት ወደ አላህ በሚሄድ ሰዓት ላይ እዛ ግንኙነት ማድረግ ይቻላል በሚል ቪዲዮ የተሰራ ሰምቼ ነበር እና አንድ ሰው ሲሞት እንዴት ነው እዛ ሄዶ ግንኙነት ማድረግ የሚችል? አንድ ሰው ሲሞት ወይ አግብቶ ሊሞት ይችላል፣ ወይ ሳያገባ ሊሞት ይችላል። ያ ሰው ሲሞት ደግሞ ሚስትምቱን ባልም ይሁን ሚስትም ከሞተች ባሏን ይዛ አትሄድም መቼም፣ ባልም ከሞተ ራሱን ይዞ ነው የሚሄደው። እንዴት ነው እዛ ሄዶ ግንኙነት ማድረግ የሚችለው? ሲሄዱ አብሮ አይሄዱም እና ሌላ እዛ ሌላ ሰውን ነው ወይስ አግብተው ነው? እንዴት ነው ይሄ ነገር ሊፈጠር እዛ የሚችለው በማለት ነው ጥያቄ የፈጠረብኝና በዚህ ላይ ብትነግረኝ። ኦኬ አሁን እንደዚህ እዛ እናንተ ነው ላይ ይሄ የሚሆነው የተንሳይቀር ነው። በገነት ውስጥ ህይወት አለ። በገነት ውስጥ ሰዎች ባልና ሚስት ላይ ይኖራሉ፣ ያው ይኖራሉ፣ እንጂ ነገ የትንሣኤ ቀን ከፍርዱ ቀን በኋላ ይሄ አሁን እንደሞቱ ምናምን ሄደው ይኖራሉ ምናምን አይደለም። አሁን እንደሞቱ ሰዎች ወዴት ይሄዳሉ ከሆነ ጥያቄሽ፣ ቀጥታ ወደ ገነት ይሄዳሉ። ሙስሊሞች ነብያችን፣ ሰለላሁ ዐለይሂ ወሰለም፣ አርዋሁል ሙእሚኒን ፊል ጀናህ ብሏል። የሙስሊሞች ነፍስ በገነት ትኖራለች ብሏል። ይሄ ነው፣ ይህ የሚሆነው የትንሣኤ ቀን የቂያማ ቀን እንጂ አሁን እንደሞቱ አይደለም። ገባኝ እሺ። ያው የትንሳኤ ቀንም ቢሆንም እንዴት ነው ማለት አንድ ሰው ከሞተ ራሱን ብቻ ነው ይዞ የሚሄደው? እንዴት ነው? እዛ ሌላ ትዳር ይዘው ነው ወይስ እንዴት ነው? ይሄ ነገር ሊከታውን ግራ የሚገበኝ ነገር ማለት ነው። አንድ ምሳሌ እኔ ብሞት ባለቤቴን ይዤ አልሄድም። እኔ ራሴን ይዤ ነው የሚሄደው። የትንሳኤ ቀንም ቢሆን ባለቤቴ ያው እግዚአብሔር እስከሚወስድ ድረስ እዛው ነው ያለው። ግን እንዴት ነው እዛ ሄጄስ የትንሳኤ ቀን ይሄን ነገር ይሄ ነገር ውስጥ እንትን ለመግባት የሚቻለው እንዴት ነው? አሁን በደንብ ያልገባኝ ነገር ሁሉም ከሞቱ በኋላ የትንሣኤ ዓለም ከተፈጸመች በኋላ ሁሉንም ባንድ ያስነሳችኋል ባለሽንም አንችል ከዛ ከተነሳችሁ በኋላ ወደ ገነት ከገባችሁ፣ ምናልባት እዛኔ ነው አብሮ ህይወት ዳግሞ ወደ በገነት ውስጥ የሚኖሩት እንጂ አሁን እንደገና አንዱ ሞቶ አንዱ እዚህ ሲቀር እንዴት ይኖራል? ይሄ አይኖር እያልኩሽ ነው። ከተታው ውስጥ ነው የመጨረሻ ፍጻሜ ላይ ማለት ነው። አዎ ወርጥሽ። እሺ በጣም ነው ማበሰክ